ከብዙ ዘመናት በፊት በእስራኤል ምድር ዳዊት የተባለ ልጅ ነበር። ከስምንት ወንድሞቹ መካከል የቤቱ ታናሽ እሱ ነበር። የሚኖረው በቤተልሔም ከተማ ነበር። ዳዊት ቀላል ልጅ አልነበረም። የአባቱን በጎች መጠበቅ የእሱ ልዩ ሥራ ነበር። በጎቹ ላይ ክፉ ነገር እንዳይደርስባቸው ቀንና ሌሊት በሜዳ ላይ ያሳልፍ ነበር። ይህ ሥራ ቀላል አልነበረም፣ በተለይም አደጋ በቀረበ ጊዜ። አንበሶችና ድቦች ብዙ ጊዜ በጎቹን ለመንጠቅ ይሞክሩ ነበር። ነገር ግን ዳዊት ጀግና ነበር በትርና ወንጭፉን ተጠቅሞ ከሚመጡት አውሬዎች ሁሉ የአባቱን በጎች ይጠብቅ ነበር። ዳዊት በበገና መጫወት ይወድ ነበር። በጣም ደስ በሚል መንገድ በገናን ይጫወት ነበር። ወፎች እንኳ ለመስማት ይቆሙ ነበር። አንድ ቀን ሳሙኤል የተባለ ነቢይ እነ ዳዊት ቤት መታ። ዳዊት የእስራኤል የወደፊቱ ንጉሥ እንደሚሆን እግዚአብሔር ለሳሙኤል ነግሮት ነበር። ስለዚህም ሳሙኤል ዳዊትን ቀባው። ይህም ማለት ዳዊት በጣም አስፈላጊ ለሆነ ተግባር ተመረጠ ማለት ነው። በዚያን ጊዜ አንድ ትልቅ ችግር ተፈጥሮ ነበር። እስራኤላውያንና ጠላቶቻቸው ፍልስጤማውያን ለጦርነት እየተዘጋጁ ነበር። ፍልስጤማውያን ጎልያድ የተባለ ግዙፍ ተዋጊ ሰው ነበራቸው። ከየትኛውም ሰው ይልቅ ረጅም እና ጠንካራ ነበር። እስራኤላውያን አንድ ተዋጊ ሰው እንዲልኩ እና እሱን እንዲዋጋ በየቀኑ ጎልያድ ይጣራ ነበር። ነገር ግን ሁሉም ሰው ፈራ። አንድ ቀን ዳዊት ለወንድሞቹ ምግብ ለማድረስ ወደ እስራኤላውያን የጦር ሠራዊት ሰፈር ሄደ። ሁሉም የእስራኤል ወታደር ጎልያድን እንደሚፈሩ ተመለከተ። ዳዊትም እኔ ጎልያድን እዋጋለሁ አለ። እኔ በጎችን ስጠብቅ እግዚአብሔር ከአንበሶችና ከድቦች ያድነኝ ነበር፣ አሁንም ይጠብቀኛል አላቸው። ንጉሥም ለዳዊት የሚዋጋበትን የጦር ዕቃ ሰጠው። ነገር ግን በጣም ከባድ ነበር። ስለዚህም ዳዊት ወንጭፍና ጥቂት ድንጋዮችን ብቻ ለመጠቀም ወሰነ። ጎልያድ ዳዊትን ለመምታት ሲንቀሳቀስ፣ ዳዊት አንድ ድንጋይ ወሰደና በወንጭፉ ላይ ያስቀመጠው። ከዚያም በሙሉ ኃይሉ ወረወረው። ድንጋዩን በአየር ላይ በረረና የጎልያድን ግንባር በሳው። ጎልያድ ወደ መሬት ወደቀ። ዳዊትም አሸነፍ። ይህ ታሪክ የሚያስተምረን ምንም እንኳን ትንሽ ብንሆን በእግዚአብሔር በመታመን ትልልቅ ችግሮችን ማሸነፍ እንደምንችል ነው። እናም ያ ትንሹ ዳዊት ከእስራኤል ታላላቅ ነገሥታት መካከል አንዱ ሆነ።